ላለፉት ሁለት ሳምንታት ከንግዱ ማህበረሰብ ጋር ውይይት ሲደረግ ቆይቷል። በዛሬው ዕለትም በከተማ ደረጃ ከንግዱ ማህበረሰብ ጋር በተለያዩ ጉዳዮች ውይይቱ ቀጥሏል። የውይይቱ ተሳታፊዎች ለመድረኩ ካነሷቸው ጥያቄዎች መካከል የአገልግሎት መስጫ ተቋማት ውስጥ ያሉ የአሰራር ማነቆች ሊሻሻሉ እንደሚገባ፣ በተለይም ከግብር ጋር ተያይዞ ያሉ የአሰራር ማነቆችና የመልካም አስተዳደር ችግሮች እንዲቀረፉ የጠየቁባቸው ዋነኞቹ ናቸው። አዲስ አበባችን እንግዲህ እናንተም እየለፋችሁ ያላችሁት ለማጽዳት ነው። ገና ብዙ ዘመን ይፈልጋል። ከወንዝ ጋር የተገናኘ ሽንት ቤት ከተማው ላይ ብዙ ነው ያለው። ይሄ ባለበት ተቀጥቶ እንዴት ነው የሚገፋው? ቅጣቱስ ውስጥ አስተማሪ ነው ወይ? ማነው ነው በሶስት ቀን ሶስት መቶ ሺህ ብር ብድግ አድርጎ ሊከፍል የሚችለው? በግለሰብ ደረጃ ሲሆን መቶ ሀምሳ ሺህ ብር ነው ብለው ነግረውኛል። እና ቅጣቶች ሲወጡ ነጋዴው ቢሰማ መጀመሪያ ብንማከር ተማክረን የምንወስነው ውሳኔ ወደን የገባንበት ስለሆነ እንቀበለዋለን። ካልሆነ ግን እንዴት እንሸከመው? ስርዓት አዘረጋጎ ሁል በረንዳ ላይ በመኪና ተሽጦ የሚኬድበት እኛ ደግሞ የነሱን ትረራፊ ለቃቅመን እንትን የምናደርግበት ስለሆነ ያም ህጋዊ የሆነው ነጋዴ ህጋዊ ያልሆነውም ወደ ህጋዊ ገብቶ በተከፈቱት አዳዲስ እንትኖች ተከፍተዋል። የምናውቃቸው የምናያቸው እጅግ በጣም የሚያምሩ የገበያ ማዕከል ተከፍተዋል። ወደዛ ሂደው ህጋዊ ሆነው አገራቸውን እንዳለሙ ቢደረግ የማምረቻ ቦታ ችግር እያጋጠማቸው እንደሆነ በማንሳትም ለአምራች ኢንዱስትሪዎች የሚሰጣቸው የሼድ ቆይታ እንዲራዘምም ጠይቀዋል። በየሼዶች ስንት ወደ 350 የሚሆኑ ሙያ ሰልጣናቸው ሰልጣኞች አሉ ይህንን ትልልቅ ስራ የሚሰራ አምራች ሼድ ልቀቅ ተብሎ የሚለጠፍበት ከሆነ በስጋት ኤሪያ ላይ የሚሆን ከሆነ እንዴት ነው ውጤታም አምራጭ ልታገኝ የምትችለው ሀገራችን? ከንግዱ ማህበረሰብ ለተነሱት ጥያቄዎች ምላሽ የሰጡት የአዲስ አበባ ከተማ ከንቲባ አዳነች አቤቤ በመዲናዋ የተሰሩ የልማት ስራዎች ከንግዱ ማህበረሰብ በተገኘ ግብር የተከናወኑ ናቸው ብለዋል። በዚህም አመት 230 ቢሊዮን ብር ለመሰብሰብ የታቀደ ሲሆን ባለፉት 9 ወራት ብቻ 161 ቢሊዮን ብር ተሰብስቧል። በተጨማሪም የግብር ከፋይ ነጋዴዎች ቁጥር ከ200 ሺህ ወደ 500 ሺህ አድጓል። የአገልግሎት አሰጣጥ ላይ የሚታዩ ችግሮችን ለመ ለመፍታ ቴክኖሎጂን መሰረት ያደረጉ ስራዎች እየተሰሩ መሆኑን ከንቲባዋ አንስተዋል። ከተማችንን ለማዘመን እናንተ ዛሬ እንደዚህ የምትወቅሱትን የአገልግሎት አሰጣት ክፍተቶችን ለመዝጋት አንዱ መሰረታዊ ውጤት ሊያመጣ የሚችለው ቴክኖሎጂ መጠቀም ነው። እናንተም ገብቷቸዋል። ለዚህ ነው የወሳኝ ኩነትስ ስታደንቁ የነበረው እንደዛ ለማድረግ እነህንን ቴክኖሎጂ መሰረተ ልማት ያለ ስስት ኢንቨስት እያረግንበት ነው፣ በዘላቂነት ሀገራችንን ከተማችንን መቀየር እንዲችል። የአዲስ አበባ ከተማ ምክትል ከንቲባና የኢንዱስትሪ ልማት ቢሮ ኃላፊ ጃንጥራር አባይ በበኩላቸው በዚህ ዓመት ብልሹ አሰራር ላይ የተሰማሩ አንድ መቶ ሰላሳ በላይ የሚሆኑ የመንግስት ሰራተኞች ላይ እርምጃ መወሰዱን ገልጸዋል። በመንግስት በወጡ ህጎች ምክንያት በማድረግ የሚደረጉ የመደራደሮች አሉ፣ ሌብነቶች አሉ የሚሉትን ያው መንግስት ሲደርስ ያርማል እርምጃ ይወስዳል። ላለፉት ጊዜያት ብዙ ፈጻሚዎችን ብዙ አመራሮችን ተጠያቂ አድርገናል። በዚህ ዘጠኝ ወርቻ ከ130 በላይ አመራሮችንና ፈጻሚዎችን ተጠያቂ ማድረግ ተችሏል። እዚህ ከተማ ውስጥ በተለያየ መንገድ እጃቸውን አስረዝሞ የተገኙት እርምጃ ለመውሰድ የከተማ አስተዳደራችን አመራር ችግር የለበትም። በተገኘው ልክ እርምጃ ይወስዳል ግን እንዴት አድርገን ነው ይህንን የምናገኘው የሚለውን ደግሞ መምከር አለብን። ከማምረቻው ቦታ ጋር ተያይዞ ለቀረቡ ጥያቄዎች የማምረቻ ሼዶች አምራቾች ካፒታል የሚያመርቱበት እንጂ በዘላቂነት የመስሪያ ቦታ እንዳልሆነ ተገልጿል። ይህንን እኮ የህዝብ ሀብት በፍትሐዊነት ነው ማዳረስ ያለብን። ከስራ የሚመጡ ወጣቶች መስራት አለባቸው፣ እድል ማግኘት ይገባቸዋል። በአምስት አመት ውስጥ አዎ ከልብ ከተሰራ ለውጥ ይመጣል። በአንድ አመት ተኩል አዲስ አበባ ላይ የመጣውን ለውጥ ይዩት። ግድ የለም ቁረጡና ትጥቃችሁን ጠበቅ አድርጉና ስሩ፣ ትጉ፣ ልፉ። ይመጣል ለውጥ የገበያ ትስስር እናይላቸዋለን። አንዳንድ ከስራችሁ ባህርይ አንጻር ደግሞ አምስት አመት የማይበቃችሁ እንዳላችሁ እየፈተሽን እያየን ማሻሻያዎች እያደረግን ነው። ከቅጣት ጋር ተያይዞ ለተነሱ ጥያቄዎች ተከታዩን ምላሽ ሰጥተዋል። በዚህኛው በክለትን ለመከላከል የሚሆን በሌሎች የደንብ መተላለፎች እንድትቀጡ አይደለም የምንፈልገው። ተዉ አታድርጉ የተባለውን ማህበረሰቡ ሲተው እሰየው፣ ካልተወ ግን ህጉን አክብሮ የሚሰራው ያለውን ያክል ህጉን አክብሮ የማይሰራ ሲገኝ ደግሞ ህግ ሊተገበር ስለሚገባ ማለት ነው። እሱም ደግሞ አስተማሪ እንዲሆን እንሻለን። ስለዚህ ራሳችሁን ከቆጠባችሁ ለተለያየ ጥፋት ነቅጣት የሚያጋልጣችሁን ተግባር ከራቃችሁት ማን ነው እናንተ ጋር የሚደርሰው? ማንም እናንተ ጋር የመድረስ ስልጣን የለው። በውይይት መድረኩ ለተነሱ ጥያቄዎች በየደረጃው ችግሮችን በመለየት እንደሚሰራም ነው የተብራራው።